በኢትዮጵያ ና በቻይና መካከል የሁለትዮሽ ልማት ትብብርን የሚያጠናክር ውይይት ተደረገ። የፌዴሪ የገንዘብ ሚኒስትር ዴታ ወይዘሮ ሰመሪት አስዋሰው በኢትዮጵያ የቻይና አምባሳደር ሚስተር ቼናይ ጋር የሁለቱን ሀገራት ልማት በማጠናከር ዙሪያ ውይይት አድርገዋል። በውይይታቸው ወቅት ሁለቱ ወገኖች በኢትዮጵያና ና በቻይና መካከል ያለውን ጠንካራና ተግባራዊ አጋርነት አንስተዋል። ሚኒስትሯ ቻይና ለኢትዮጵያ ልማት የምታበረክተውን ከፍተኛ አስተዋጽኦ ያደነቁ ሲሆን ከእነዚህ መካከል ኢንቨስትመንት፣ የሕዝብ ፕሮጀክት ፋይናንስ፣ ሰብአዊ እርዳታና የአቅም ግንባታ አገዛዎች አበረታች ናቸው ብለዋል። በቅርቡ በተካሄደው የኢንቨስትመንት ፎረም በቻይና ባለሀብቶች ሀብቶች የተነሱትን ስጋቶች ኢትዮጵያ ለመፍታት ቁርጠኝነቷን አረጋግጣለች። በተጨማሪም የቻይና ኢንቨስትመንትን እንደሚያበረታቱ አንስተው ኢኮኖሚያዊ ግንኙነቱን በጋራ ፕሮጀክቶች በአቅማ ጎልበትና ና በሰብአዊ ድጋፍ እንዲጠናከር እንደሚሰሩም ተናግረዋል። አምባሳደር ቻይና በበኩላቸው ትልቅ ና መካከለኛ የቻይና ኩባንያዎች በኢትዮጵያ በተለይም በኤሌክትሪክ ኃይል ዘርፍ በፀሐይ ሀይ ላይ እያተኮሩ ፍላጎት እያደገ መምጣቱን ጠቁመዋል። በርካታ የቻይና ባለሀብቶችን ለመሳብ ና ለማቆየት ከታክስ ከደህንነትና ከሌሎች ጉዳዮች ጋር የተያያዙ ችግሮች መፍታት አስፈላጊ መሆኑን አጽንኦት ሰጥተዋል። መረጃው የገንዘብ ሚኒስቴር ነው። በቡና ግብይት ሰንሰለትና በምርታማነት እድገት ላይ በተሰሩ ስራዎች ከዘርፉ የሚገኘውን ገቢ ማሳደግ መቻሉን የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ገለጹ። በበጀት አመቱ አስር ወራት ወደ ውጭ ከተላከ ቡና 1.8 ቢሊየን ዶላር ገቢ መገኘቱን ዳይሬክተሩ ተናግረዋል። በዚህም በበጀት አመቱ አስር ወራት 354 ሺ ቶን ቡና በመላክ 1.87 ቢሊዮን የአሜሪካን ዶላር ገቢ መገኘቱን ገልጸዋል። ይህም በሀገሪቱ የቡና የውጭ ንግድ ታሪክ የመጀመሪያ የሆነ ከፍተኛ አፈጻጸም መመዝገ ሊገቡን ነው ዳይሬክተሩ የተናገሩት። አፈጻጸሙ ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር በመጠን 145000 ቶን ጭማሪ ማሳየቱን ገልጸው በገቢ ረገድም 870 ሚሊዮን የአሜሪካን ዶላር ጭማሪ የተመዘገበበት መሆኑን ዳይሬክተሩ ጠቅሰዋል። መረጃው የኢትዮጵያ ዜና አገልግሎት ነው። ከለውጡ ወዲህ መንግስት የመገናኛ ብዙሀንና የጋዜጠኞችን ነጻነት ለማረጋገጥ ተስፋ ሰጪ ስራዎችን እየሰራ መሆኑን የኢትዮጵያ መገናኛ ብዙሀን ባለስልጣን አስታወቀ። የኢትዮጵያ አርታያን ማህበር የዓለም የፕረስ ነጻነት ቀንን በፓናል ውይይት እያከበረ ይገኛል። በምርሃ ግብሩ ጋዜጠኞች፣ የመገናኛ ብዙሀን ባለሙያዎችና የተለያዩ ሀገራት አምባሳደሮች ተገኝተዋል። ኢትዮጵያ ከ2010 ዓ ም ወዲህ በፈተና ውስጥ ሆና የመገናኛ ብዙሀንን ነጻነት ለማረጋገጥ የሰራችው ስራ ተስፋ ሰጪ እንደነበር የባለስልጣኑ ምክትል ዋና ዳይሬክተር ዮናታን ተስፋዬ ተናግረዋል ከተደረገባቸው ተቋማት መካከል የመገናኛ ብዙሀን አዋጅን ለማሻሻል እየተከናወነ ያለውን ስራ በማሳያነት ጠቅሰዋል። መረጃው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው።